ት በዚህ ሰዓት ላይ ሀገር ማፍረስ የሚችል የእናንተ ጉልበት ያለው ወጣት ነው። እንደዛውም ደግሞ ሀገርን ማደን የሚችል ይሄ ወጣት ነው። እኔ ከምንም በላይ ድሬዳዋ አሁን ያገኘች ክብር አሁን ያላት ህብረ ብሔራዊ አንድነት አሁን ተባብሮ መስራት በጋራ ድሬዳዋን ስም ለማበልጸግ የሚደረገውን ጥረት በእናንተ እጅ እንዳይወድቅ። በእናንተ ታሪክ ይሄ ከተማ ለተለያየ ነገር እንዳይሄድ አደራ ጭምር ለማለት እፈልጋለሁ። ይሄ አንዳንዱ በቲክቶክ ላይ በተለያዩ ነገር ላይ አፉን ይከፍታል እውነት ለመነጋገር አፍ መክፈት የድሬዳዋን መለኪያ የሚገልጽ አይደለም የድሬዳዋን መለክያ ሊገልጽ የሚችለው እርስ በእርስ ተቻችለን ተከባብረን መሄድ የሚገባን ነገሮች ላይ መሄድ ነው እዚህ ያላችሁት አሁን ሁሉም ብሔር ብሔረሰብ አንድ ላይ ነው፣ አይደለም የምታወሩት፣ የምትበሉት፣ የምትዝናኑት። ይህንን ሰላም ደግሞ ለማደፍረስ ይህንን ሰላም እንዳይኖር ለማድረግ ሌት ተቀን ከእናንተ የበለጠ ደግሞ የሚሰሩ አሉ። በሰው መሞት ብር የሚሰበስቡ አሉ። በሰው መጣላት ኢንቨስት የሚያደርጉ አለ። በሰው መገደል፣ በሰው አካል መጉደል፣ በከተማ እሳት ማቀጣጠል ሌላው ትርፍ ለማግኘት የሚጠራለን። ከምንም በላይ ደግሞ ግን እዚህ ያለ ወጣት ሴቶችም እህቶቼ፣ ማንም ቢሆንም የማንም የፖለቲካ መጠቀሚያ እንድትሆኑ ስለማልፈልግ፣ ባለስልጣን የትኛውን ባለስልጣን እናንተን መጠቀሚያ ሊያደርግ አይችልም። እናንተ ነገ ይህን ሀገር የፈራረሰ ሀገር መረከብ የለባችሁ። የወደቀ ሀገር መረከብ የለባችሁ። ነገም ይሄ እድል ሊገጥማችሁ ይችላል። ይሄ እድል ሲገጥማችሁ በዚህም በዛም ንፋስ እናንተን ሊያወዛውዝ ይችላል እንጂ እናንተን ደግሞ ግን ከግንድ ስር የሚነቅል ዝና ነው ዛፍ መሆን የለበትም። አሁን የምታዩት መሰረቱ በደንብ ስለተቆፈረና ስለተተከለው ዛፍ ንፋሱን ላይ አንድ ያስተኘዋል፣ ወደዚህ ይሄዳል፣ ግን አይወድቅም። አይደለም በቲክቶክ ሀገር የሚፈርስ አድርጎ የሚያስቡ አካላትም ካለ በጣም ተሳስተዋል። አንዳንዱ ደግሞ ቲክቶከር ለድሬዳዋ አስተዳደር ከእግዚአብሔር በላይ ቲክቶከር ነው የሚፈሩት ብሎም የሚያስብም አለ። ወንድሞች የቲክቶከር አይደለም ምንም አይደለም፣ ከፈጣሪ በስተቀር ማንም የምንፈራው ሰዎች አይደለንም። ከሌሎች መማር ግድ ይለናል። ሌሎች አካባቢ አይታችሁታል አደለ? ብዙ ሰው ወደዚህ የመጣ ነው። ለምንድን ነው ድሬዳዋ ድሬዳዋ የሚባለው? ሰላም ስላላት ሁሉም ሰው በሰላም መጥቶ ገብቶ ስለሚወጣ እኛ እንደ አል ነው። ለማልቀስ አይደለም፣ ለማስለቀስ አይደለም። ሰው እንዳያለቅስ ማድረግ ነው። የሰው ሕይወት እንዳይጠፋ መከላከል ነው። ከተማ እንዳይበጠበጥ ቀድመን መስራት ነው ያለው ነገር። አንዳንዱ ማንም ብሔርን ለማጋጨት ብዙ ሊያወራ ይችላል። የጊዜ ጉዳይ ነው እንጂ ማንም ቢሆን ከሕግ ስር አያመልጥም። ድሬዳዋ ማህበረሰብ ከየትኛውም በላይ ማንም ከህግ በታች ነው እንጂ ከህግ በላይ እንዳልሆነ ይሄን አስምሬ ልነግራችሁ እፈልጋለሁ። ስለሌላው ሁሉም ባለቤት አለው። የሀገር ሽማግሌም የሃይማኖት አባትም ሁሉም የራሳቸውን ስራ ይስሩ። መንግስት ደግሞ ህግን የማስከበር ሀገሪቷን ሰላም የማስከበር ዜጋው በሰላም ወጥቶ የመግባት የስራ እድል የመፍጠር በተገቢነት ደግሞ ግን ትምህርቱን ተከታትሎ እንዲገባ የማድረግ ነው።